አፒ ኪድስ ሰላም ልጆች፣ እንዴት ናችሁ? ደህና ናችሁ? የአፒኪድስ ቤተሰቦች ሁላችሁም እንዴት ናችሁ? ሳምንታችሁ ጥሩ ነበረ? ትምህርት እንዴት ነው? ቤተሰቦቻችሁ፣ ታናናሾቻችሁ ሁሉ ደህና ናቸው? እኛ በጣም ደህና ነን። በጣም ነው የምትናፈቁን። ታውቃላችሁ ከእናንተ ጋር ስናወራ በጣም ነው ደስ የሚለ። መልእክቶቻችሁን ስትልኩልን በጣም ነው ደስ በጣም ነው ጓግተን የምንጠብቃችሁ። ዛሬም እንደተለመደው ደግሞ እግዚአብሔርን ቃል የምንማርበት ሰዓት ደርሷል። ቅዳሜ ሁሉ ጊዜ በዚህ ሰዓት ከዚህ በኋላ አብረን የእግዚአብሔርን ቃል እንማራለን። እሺ ልጆች፣ ጎበዞች ዛሬ እግዚአብሔርን ቃል እንማራለን። ከዛ በፊት ግን ከምን እንደምንማር ነው መነገር። ይህን መጽሐፍ ሀፒ ኪድስ ለእናንተ ለምንወዳችሁ ልጆቻችን ያዘጋጀንላችሁ ነው። እስቲ ይሄ መጽሐፍ አለኝ የሚል ሰው እጁን ያውጣ፣ ይጻፍልን፣ ከታች ኮሚት ሚስ አለን ብሎ ይንገረን። ይህ መጽሐፍ ያላችሁ ልጆች ታዘጋጃላችሁ። የሌላችሁ ደግሞ ማለት ነው ከታች ስልካችሁን ብታስቀምጡልን እና ወይ ብትደውሉልን፣ በእኛ አድራሻ ብትደውሉልን እንልክላችኋለን። እሺ ልጆች ጎበዞች መጽሐፉን ያላችሁ ልጆች ግን ይህንን መጽሐፍ ይዛችሁ ከኔ ጋር ለመማር ትዘጋጃላችሁ። አንድ ወይም ሁለት ከለር ካላችሁ በቂ ነው። ሁለት ከለር እና አንድ መጽሐፍ፣ ይህንን መጽሐፍ ይዛችሁ ከኔ ጋር ለትምህርት ተዘጋጁ። እሺ ልጆች፣ ስዕላችሁ እየቀባችሁ ማለት ነው። አሁን ያዘጋጀንላችሁ እግዚአብሔር ሰማይና ምድር ስለፈጠረበት የሚያሳይ ቆንጆ ቪዲዮ አለ። እሱን ተመልክተን እንመለሳለን። እሺ ልጆች፣ ጎበዞች ከኛ ጋር ቆዩ። እንደምታውቁት ይሄ መጽሐፍ የመጀመሪያውን መጽሐፍ ገጽ ስትገልጡ እዚህ ጋር ሴት ከሆናችሁ እዚኛው ጋር ስማችሁን እድሜያችሁንና የትምህርት ደረጃችሁን ትጽፋላችሁ። ወንድ ከሆናችሁ ደግሞ እዚኛው ጋር ስማችሁን እድሜያችሁንና የትምህርት ደረጃችሁን ትጽፋላችሁ ማለት ነው። ከዛ እንቀጥላለን፣ የመጀመሪያው ትምህርት ጋር እንሄዳለን። የመጀመሪያው ትምህርት የሚሆነው ዛሬ የምንማረው ነው ማለት ነው። ከዚህ በኋላ በየሳምንቱ ይህን ትምህርት ትምህርት አንድ ትምህርት ሁለት ትምህርት ሶስት እያለን የምንቀጥል ይሆናል ማለት ነው። እሺ ልጆች በጣም ጎበዞች። የዛሬ የመጀመሪያ ትምህርታችን የሚሆነው እንግዲህ እኛ የምንማረው ከመጽሐፍ ቅዱስ ነው አይደለ? ከመጽሐፍ ቅዱስ ላይ ለእናንተ ስንማር አብረን እየቀባችሁ እንድትማሩ አድርገን ነው በዚህ ያዘጋጀነው እንጂ ምንድን ነው የመጽሐፍ ቅዱስ ትምህርት ነው። ስለዚህ የመጀመሪያ ትምህርታችን የሚሆነው ዘፍጥረት ነው። ዘፍጥረት ምዕራፍ አንድ። ሁላችንም በጣም የምንወደው ሁላችሁም በእርግጠኝነት ይህንን ክፍል ታውቁታላችሁ። ከኔ ጋር ለፍጥረት አንድን ታወጣላችሁ። ከዛ ደግሞ የመጽሐፋችሁንም ደግሞ የመጀመሪያውን ገጽ ታወጣላችሁ ማለት ነው። ይሄኛውን ማለት ነው ትምህርት ሁለት ሁለተኛ የሚለውን ይሄንን ታወጡና እንማራለን ማለት ነው። በጣም የሚገርም ነው። በቃ በጣም ሁሉም ሰው ህፃናትም አዋቂዎችም ሲሰሙት በጣም የሚገርማቸው የመጀመሪያው የምንወደው የእግዚአብሔር ቃል የመጀመሪያው ምንባብ ምን እንደሚል ከኔ ጋር እናነባለን ማለት ነው። ዘፍጥረት ምዕራፍ አንድ ከቁጥር አንድ ጀምሮ ሁላችሁም ድምጻችሁን ከፍ አድርጋችሁ ከኔ ጋር አንብቡሺ። ልጆች ጎበዞች። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እስቲ እንድገመው ልጆች። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። የዛሬ ሀሳባችን የመጀመሪያው ቁጥር ላይ ያለው ምንድን ነው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን አይገርማችሁ፣ ልጆች። እዚህ ምድር ላይ በጣም ብዙ ሰዎች አሉ፣ ፎቆች አሉ። በጣም ብዙ እኛ ቤት ውስጥ እንኳን ቴሌቪዥን አለ፣ ጠረጴዛ አለ፣ ሶፋ አለ፣ ዛፎች አሉ፣ እንስሳት አሉ፣ በጣም ብዙ ነገር አለ አደለም? ከነዛ ሁሉ ነገሮች በመጀመሪያ ምን እንደተፈጠረ አወቃችሁ? እግዚአብሔር በመጀመሪያ የፈጠሩ ምንድን ነው? ሰማይንና ምድርን እንደሆነ የእግዚአብሔር ቃል ይነግረናል። ሰማይን ታውቃላችሁ አይደለ ልጆች? እስቲ አንዴ ከኔ ጋር ቀና ብሏችሁ፣ ኦ ቤት ውስጥ በመስኮት ጋር ሰማይን ቀና ብለን እናያለን። የሚያምር ሰማያዊ ትልቅዬ ነገር ነው አይደለ? አይገርማችሁ ልጆች እግዚአብሔር እሱ ትልቅዬውን ነገር እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ ብሎ ይነግረናል። ከዛስ ደግሞ ምድርን ታውቃላችሁ አደለ? የምንጫወትበትን፣ ቤቱ የተሰራበትን፣ ሱቆች፣ ሁሉም ነገር ያለበትን የምንረግጠው አለ አደለ? እሱን ማለት ነው። ሰው እግዚአብሔር መጀመሪያ ምንድን ነው የፈጠረው? ሰማይንና ምድርን። አይገርማችሁ! ትልቅዬ ፊልም ላይ ምናምን አይታችሁ ታውቃላችሁ። እኛ አለን፣ ፈረንጆቹ አሉ፣ አፍሪካውያን አሉ፣ ቻይኖቹ አሉ ሁሉም የሚኖርበት ውቅያኖስ አለ በጣም ትልቅ አይደለም። እኛም የምንኖርበትን እኛም ቀና ብለን ሰማይ እናያለን። ይሁን አሜሪካም ያሉት ያሉ ሁሉም ያገር ያሉትን የሚያዩትን በጣም ትልቁም ሰማይ ከዛ ደግሞ ሁሉም ሰው የሚኖርበትን በጣም ብዙ አንድ ሺህ ሚሊየን ቢሊየን የሚያክል በጣም ብዙ ቢሊየን ህዝብ፣ ህፃናት፣ አዋቂዎች፣ ትልልቅ ሰዎች፣ ሽማግሌዎች፣ ዛፎች፣ እንስሳቶች ጫካ ላይ ምናምን ቢኖሩበትን ደግሞ ምድር የሚባለውን ነገር እሱን ደግሞ በጣም ግዙፍ ሆኖ እግዚአብሔር በመጀመሪያ ቀን ይሁን ብሎ ምን አደረገ? ፈጠረ። አይገርማችሁም ልጆች እግዚአብሔር? አይገርም እንዴት ትልቅ አምላክ ነው እግዚአብሔር። ሰማይና ምድርን ምን ብሎ ፈጠረ? ይሁን። ሰማይን፣ ሰማይ ሁን ብሎ ምድርንም ምድር ሁን ብሎ እግዚአብሔር ነው የፈጠረው። አይገርማችሁ በጣም ነው የሚገርመው። እኔ በጣም ነው የሚገርመኝ። መጽሐፋችሁን ትከፍታላችሁ። እግዚአብሔር ሰማይና ምድርን ፈጠረ የሚለውን ሀሳብ እዚህ ጋር በትንሹ በስዕል መልኩ እንድትቀቡት አዘጋጅተንላችኋል። እግዚአብሔር ሰማይና ምድርን ፈጠረ ይላል የመጀመሪያው ዘፍጥረት ምዕራፋት ቁጥር አንድ ላይ የሰማይ ምሳሌ እንዲሆን ከላይ ጋር የሳልላችሁ ይችኛዋ ትታያለች ልጆች፣ እሷን ትቀባላችሁ። ሰማይ ሰማያዊ ከለር ነው አይደለ? እናንተ ግን ደስ ባላችሁ። ሰማይ ግን ሰማያዊ ከለር ስለሆነ ሁላችሁም የምናውቀው በዛ መልኩ ትቀቡታላችሁ። ከዛ ደግሞ ምድር አለ። ምድርን አረንጓዴ ልታረጉት ትችላላችሁ፣ ቀይም፣ ኧረ ፈለጋችሁትን ከለር። ምድር ላይ ብዙ ነገር ስላለ እናንተ በምትወዱት መልኩ መቀባት ትችላላችሁ። ከዛ አየር ላይ ደግሞ ያሉ እነ ጨረቃ እነ ፀሐይ። ሰማይና ምድር መካከል ላይ ያሉት እነዚህ መሀል መሀል ላይ ያስቀመጥንላችሁ እናንተ በምትወዱት በቃ ስታዩት፣ ፀሐይ ስታዩት ፀሐይ ቀይ ነው ቢጫ ነው ደስ ባላችሁ መልኩ ይህንን ትቀቡታላችሁ ማለት ነው። እሺ ልጆች በጣም ጎበዞች። አያችሁ ልጆች ወደዳችሁት? አይገርምም? እኔ በጣም ነው የገረመኝ። እና የዛሬ ትምህርታችን ይህንን ይመስል ነበረ። ሳምንቱ ሙሉ ከጓደኞቻችሁ ጋር እግዚአብሔር ሰማይል እንደፈጠረ ለማያውቁም ልጆች ለወላጆቻችሁ ንገሯቸው እሺ። ይህንን ክፍል ሳምንቱ ሙሉ አስታውሱ እሺ። የዛሬ ሳምንት በሚቀጥለው ትምህርት እንገናኛለን። ዛሬ ያለን ፕሮግራም ይህንን ይመስል ነበረ። ሰብስክራይብ ማድረጋችሁን፣ ቤተሰብ ከኛ ጋር መሆናችሁን፣ ደውሏን መጫናችሁን እንዳትረሱ እሺ የሚቀጥለው ሳምንት በዚህ ሰዓት በሚቀጥለው ትምህርት እንገናኛለን። እኔ በጣም ነው እወዳችሁ፣ እናንተስ? እወዳችኋለሁ። ባይ ልጆችዬ። ለዛሬው የነበረን የመጽሐፍ ቅዱስ ትምህርት ይሄን ይመስላል። በሚቀጥለው ሳምንት ደግሞ በአዲስ ትምህርት እስክንገናኝ ድረስ መልካም ሳምንት።